አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሰአዳው ልያዋች አናን ቤተሰቦቼ የት ናችሁ? ሰላም ናችሁ? አይነፈቅ ብላችሁ እኛም እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት ቀለል ያለችው የራት አሰራር ነው። ለላጤዎችም አሪፍ ናት። በተለይ ደግሞ ኢትዮጵያ ላለሰው በቀላሉ ልናገኘው በምንችለው ግብአቶች በጣም ቀላል በሆነ የሰራሁት። ብዙ ነገር አልተጠቀምኩም አድርሶቹ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ነባሮቹ ቤተሰቦች ደግሞ ላይክ በማድረግ ቪዲዮውን ጀምሩ። ወደ አሰራሩ ወደ አሰራሩ ስንገባ እሽንኩርት እንደዚህ በረዛዝሙ እንከትፋለን። ከዛ አንድ ቲማቲ ማቅረብ ያለው በጣም ትንሽ ነው የምንሰራው፣ ብዙ አልፈልግም። አንዷ ሴትዮ ብቻ ናት፣ ልጅ ምናምን የለም፣ እሷ ብቻ ናት የምትፈልገው እና አላ በዛም በትንሽዬ ነው የምትሰራው። ሽንኩርታችንን በረጃጅም ቆርጠን እንደዚህ እናበስላለን። በስላለን ሽንኩርታችን ሲበስል ዶሮ ሰድር ድጃጅ ማለት ነው። ሰድር ድጃጅ ከሌለ ደሞ ኖርማል ዶሮ የምንቆራርጠው አይደለ፣ ታፋውን ሳይሆን ይሄኛው ክፍል አጥንት ብዛት ስለሌለው አጥንቱን አውጥተን ትንሽ እርዘም እርዘም አርገን ለሰንድዊች ቅርጽ አርገን ቆራርጠን እንጨምራለን። ሽንኩርታችንን ሻራር ብሏል ዶሮኒ ቆራረ ኮራስ ጆባ ሰብቶ ብቻ ነበረ መሰለ እና ተመልሼያለሁ ከዛ ከሽንኩርቱ ቀጥሎ ትንሽ ነው ሽንኩርቱ ግን እንትን እንዳልነው ዶሮን እንጨምራለን ዶሮ በዚህ መልኩ እናብስል ከዛ ፍልፍል ሮሚ ሮሚና ቲማቱ ፍልፍል ሮሚ ብዙ የተለያየ ሶስት አይነት ከለር አለው ይሄ አረንጓዴው ነው ከዛ ደግሞ ቢጫና ቀይ አለ። ያው ሰው ስለሌለ ላንድ ሰው ብዬ የሚለውን ልጄ ብዙ ግባቶችን እንትን አላልኩለትም። እናንተ ካላችሁ ብትጨምሩ አሪፍ ነው፣ ከሌለም ግድ አይደለም። ተደወለ ስልክ። ወይኔ ለቀርደ። ከዛ በዚህ መልኩ ፊልፊል ባረዱንና ቲማቲሙን ጨምሬለሁኝ ድምፁ በኋላ ይስራ ይስራ አለ ዓለም ተደውሎ በመሃል ተቋርጦ ነበር። ከዛ ጨምር ያለው ሌላ ደግሞ ጣም አቅመነች ቤት ያፈራው ነው ጨምር። እንደነገርኳችሁ ፍልፍል ባረዱን ሶስት አይነት ከለር መጨመር ትችላላችሁ። እንደዛ የበለጠ አሪፍ ነው። ቀይና፣ ቢጫ አረንጓዴ ከለሩ ማለት ነው። እኔ አረንጓዴ ከለሩን ብቻ ነው የጨመርኩት። ፍልፍሉን በዚህ መልኩ ነው ሌላም ስራ እየሰራሁ በጎን በቃ በዛም በዚህ የሚያልፉ ነው ብቻ እንደዚህ እየደረሰ ይመስለኛል። ከዛ ቅመማ ቅመም እንጨምራለን ውዶቼ ገጥሜው ነበር። ከዛ ትንሽ ውሃ ጣባ አድርጌበት ነበር። ወይኔ አፈነው ጤሱ። ከዚህ ቀጥሎ ቅመማ ቅመሞችን ነው የምንጨምረው። ቅመማ ቅመሞች ደግሞ ቤት ያፈራውን ይህን እንጨምራል። ከዛ በመቀጠል ደግሞ በመቀጠል ደግሞ ፍልፍል አስወጥና የፍልፍል ፍልፍል አስወጥ ነው። ከዛ ከሙን ከምን ትንሽ ጨመር አድርጊታለሁ በትንሽዬ የትንሽ የሆነ የምንጨምረው አና በዛም ከዛ ኩርኩም ና ቡሃራት ብርያኒ ጨምረ ይበታለ በትንሽ የዋ ማንኪያ ነው እንደምታወት ከሆነ ከዛ ነጭ ሽንኩርት ና ጨው ጨምረ ያለ ሲጨምር እዚህ ቪዲዮ ላይ አልገባልኝም በዚህ መልኩ ጨማምረን እናበስላለን ጨምማችን እንደዚህ ያርገን ጨምረን፣ ከበሰለ በኋላ ሌላውን እንጨምራል። ደግሞ ውዶች ምናልባት አዲስ ለመጣችሁ ማታቆ ካላችሁ ፍልፍል ባሬ ያልኩት ይሄን ነው። አዲሶች አዲሱ እንደመጣን አናቀው ፊልፊል ባሬ የሚባለው ወይም ፊልፊል ሮሚ የሚባለው ይሄ ነው። ሶስት አይነት ከለር አለው፣ ቢጫ እና ቀይ፣ ይሄ አረንጓዴ ከለሩ ማለት ነው። ሶስቱንም ተጠቅሙት ካገኛችሁ፣ ከሌለ ደግሞ ግድ አይደለም። ከዛ ቪዲዮን ምሳ ላይ ያሳያችሁ እንትን ጨምር ያለሁኝ ይሄ ምንድነው ስሙ ጁብን ካሳ፣ አንድ ሜላጋና ጋና ይሄን ክሬም ጠባቂ የሚባለው ጨምር ያለሁ ይሄንን ክሬም የተወሰነ ጨምር ያለሁ። ከዛ ጁቢን ይሄ ክሬም ጠባቂ ይባላል። ለመኮረን የምንጠቀመው ነው። ከዛ ደግሞ ጁብን ከዚህ በትልቁ ማንኪያ አንድ ጨምር ያለው። እንደዚያ አድርጌ አብሬ ከዶሮ ጋ አቁላለች አብስ እየዋለሁኝ ማለት ነው። ገዛ በጣም ጫብስ ያለውኝ ቶሎ እስለታ ስለተባልኩኝ እየተቻኮልኩ ነው የማውራው ፈልገው ስለሆነ ዚህ ይዋቶለ ማለት ነው። እና በዚህ መልኩ ነው ኩብዙ ደግሞ ይሄን ነው የምጠቀመው። ሽግ የሚገዛ ነው። በቤት ውስጥ እራሳችሁ ኩብዝ መስራትም ትችላላችሁ። ኩብዝም ወይም እንደ ባኒ አድርጋችሁ መስራት ትችላላችሁ። እንደተመቻችሁ እንደ ፍላጎታችሁ ማለት ነው። ፈለጋችሁት ያው የሚሰራው አሁን በዛኛው ነው። በኩብዝም ይሄን መሀሉ ኩታችሁ ማድረግ ትችላላችሁ። ከዚያ ደግሞ በራሳችሁ ሊጡን አብኩታችሁ ልክ እንደ ባኒ ነው የሚባለው ሳሙኔ እንደዚህ አድርጋችሁ ሰርታችሁን ማድረግ ትችላላችሁ። ያው ዋናው ሶሱን እንትኑን እንደዚህ አድርገን ማዘጋጀት ነው። ከዛ አጣቀልሌ እዚህ ጋር እንትንለዋለሁኝ ያው ቆንጆ ሸዋርማን የሚሆንልኝ እንዲ ምንሰዋላ አብረን እናያለን። ውጮች ይሄ እንደሚታወት ቁብሶቹ በዚህ ልክ ናቸው፣ ትናንሽዬ ናቸው ይህ ይሄን እየጨመርኩበት ነው። ሌላ እንትን ምንድነው ስሙ ማዮኔዝ ምናምን ነገር ብዙ ነገሮች አሉ ሰንዶች ላይ የሚጨመሩ። እኔ ግን ሴትዮዋ ይህን ብቻ ስለምትፈልግ ያው ምንድነው ስሙ በሴትዮዋ ምርጫ ነው እየሰራ ያለውን። እናንተ ደግሞ ሰዎቻችሁ በሚወዱት መልኩ መስራት ትችላላችሁ። እዚህ ጋር በጣት እሱን የጠበስኩትን እንደዚህ ያደርጋለ። ከዛ በመቀጠል ደግሞ ይሄን ማለት ነው የሰራሁትን ድያጅን ማለት ነው በሰንዶች የሚሆነውን በዚህ መልኩ እናደርገዋለን። ቢስሚላ እና ውዶችዬ እንደዚህ እያደረጋችሁ በዚህ መልኩ ስሩ። በጣም አሪፍ ነው፣ ቀላል ነው። ስርት እያደረጋችሁ ብሎ እዚህ ቪዲዮ ላይ ሳይ ወይ የሆነ ቀጠን ያለ ይመስል ግን ቀጭን አይደለም። እኔ ጋር አሮማን ነው። እጁን ደሞ ከዳርከ ጉዙ ጋር መጨመር ትችላላችሁ። እኔ አብሬ ነው የጨመርኩት ይሄን ይመስላል። በጣም ቀላል ነው። አዳዲሶች ሰብስክራይብ አድርጉኝ ሰብስክራይብ ላይክ አድርጉ። ከጎን የሆኑ አባረታቱኝ ከጎን የሆናችሁ ለምታባረታቱኝ ደግሞ ከልብ አመሰግናለሁኝ። እውነት ሰብስክራይብ አድርጉኝ እያያችኋቸ ወጡ ላይ ጓደኞቻችሁም ሼር አድርጉልኝ። ከተከፈተ እውነት በጣም ቆየ፣ ግን አምስት መቶ ራሱ አልሆነ። ምን ላይ አምስት መቶ ስላቸው አምስት መቶ ሺህ እንዳይመስላቸው። አምስት መቶ አምስት መቶ አምስት መቶ ራሱ ሊሆን አልቻለም፣ እውነት በህዝም የራሱ አምስት መቶ አልሆነም። እንኳንም በሆነ። ስለዚህ አባረታቱኝ ወንዶችዬ። እኔ ስላበረታታችሁ እናንተ ምናችሁም አይቀነስም፣ ለእኔ የሚጠቅመኛል፣ እናንተ ጋርም ደግሞ ጉዳት አይኖረውም። ስለዚህ አባረታቱኝ፣ ልመና ነዋ። እንደምታዩት ይኸው ቡጣጥሱን እየጨመርኩ ጅቡኑን፣ ከዛ ኪችኑ ነው እየጨመርኩ ያለሁት። በጣም አሪፍ ነው፣ ቀላል ነው። ይሄ ደግሞ እንትኑ ላይ የማሞቂያው በጣም ውበት ሰጠዋል። እንደዚህ ካመቅነው በኋላ እንደውም ለሁለት ቆርስ ቆርስ ቢል እንትን ብንለው የበለ ያምራል። እኔ እንደዚህ ስለፈለጉ በዚህ መልኩ ነው ያደረኩት። ከጎኔ ለሆናችሁ ምን ለሆናችሁም ሁላችሁንም አመሰግናለሁ ከልቤ ያው አበረታቱኝ። እሺ፣ ውዶች እየደን አሁኑ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አገራችን ሰላም ይሁን። እኛም ከስደት ላይ ከመጥፎ ነገር ይጠብቀናል።